ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን ላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታዳምጡን ስለምትከታተሉን፣ ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ይሆናል። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮች በዛሬ ፕሮግራማችን የሚነሱ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረግን ቆይታን ከእኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ሀሳብ አስተያየቶቻችሁንም ልትጽፉልን ችላላችሁ። የተለያዩ ርዕሰ ጉዳዮችን የምናነሳበት የሮቡ ምሽቱ የአዲስ ስፖርት ፕሮግራማችን እነሆ ተጀምሯል። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁ ይቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። አሰልጣኝ ሩበን አሞሪም እና የማኑኤል ኡጋርቴን ጉዳይ አንዳንድ ነገሮችን እናንሳ። በተለይ ከዚህ ተጫዋች ጋር በተያያዘም አንዳንድ ጉዳዮች እየተነሱ ይገኛሉ። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በተጫዋቻቸው ማኑኤል ኡጋርቴ ብቃት ደስተኛ እንዳልሆኑ ነው እየተነገረ የሚገኘው። አሰልጣኙ በቅድሞ ውድድር ዝግጅት ወቅትም ለተጫዋቹ ከዚህ ቀደም በስፖርቲንግ ሊዝበን የማውቀ አይነት ተጫዋች አልሆንክም ሲሉ ጭምር መናገራቸውን ነው ዘገባዎች የሚያሳዩት አሰልጣኙ ይህንን ንግግራቸውን የተናገሩት አሊሃንድሮ ጋርናቾ እንዲሁ ደግሞ ሌላ ክለብ እንዲፈልግ ባሳወቁበት ወቅት እንደሆነ ይነገራል። ከዚህ በፊት እንደነገርናቸው እንግዲህ አሰልጣኝ ሩበን አሞሪም ለአሊሃንድሮ ጋርናቾ አንድ ቃል ተናግረው ነበር። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት አንተን የሚገዛ ክለብ በጸሎት ብታገኝ ይሻልሃል፣ አንተን የሚያስፈርምህ ክለብን እንድታገኝ ብትጸልይ ይሻልሃል የሚል አይነት ሀሳብን ሰጥተውት እንደነበር የምናስታውሰው ነው። በርከት ያሉ ትልልቅ ሚዲያዎችም ይህንን ጉዳይ በትልቁ ሲዘግቡት እንደነበር እናስታውሳለን። ነገር ግን በዛኑ ቀን ለማኑኤል ኡጋርቴም አንድ ነገር ተናግረውት እንደነበር ነው መረጃዎች የሚያሳዩት። ከዚህ በፊት በስፖርቲንግ ሊዝበን እነዚህ ሁለት ሰዎች ይተዋወቃሉ። አሰልጣኝ ሩበን አሞሪም እና እንዲሁ ዩራጓዊው ተጫዋች ማኑኤል ኡጋርቴም በስፖርቲንግ ሊዝበን አንድ ላይ ሰርተዋል። ሩበን አሞሪም በአሰልጣኝነት፣ ማኑኤል ኡጋርቴ በተጫዋችነት በስፖርቲንግ ሊዝበን በፖርቱጋሉ ክለብ አንድ ላይ መስራታቸው ይታወሳል። ከዛ በኋላ ነው ወደ ፓሪሰን ጀርሜን ተጫዋቹ ተዘዋውሮ የነበረውና በስፖርቲንግ እያለ በጣም ጥሩ ተጫዋች እንደነበር ፓሪስ ሰን ጀርሜን ያክል ክለብ ጭምር ይህንን ተጫዋች ለማስፈረም የፈለገበት ምክንያትም በስፖርቲንግ ሊዝበን ያሳለፈውን በጣም ድንቅ የሚባል እንቅስቃሴን ተከትሎ እንደነበር ይታወሳል። አሰልጣኝ ሩበን አሞሪ ማንቸስተር ዩናይትድ ከመጡ በኋላ ከዚህ ተጫዋቻቸው ጋር በድጋሚ ተገናኝተው ነበርና ያኔ እንግዲህ ምናልባት ተጫዋቹን ወደ ትልቁ አቋሙ ይመልሱታል ተብሎ ሲጠበቅ እንደነበር እናስታውሳለን። ነገር ግን አሌሃንድሮ ጋርናቾን ያንን ንግግር በተናገሩበት እለትም ለማኑኤል ኡጋርቴም አንድ መልእክት እንዳስተላለፉለት ይነገራል። ያኔ በስፖርቲንግ ሊዝበን እያለህ የማውቅ አይነት ማኑኤል ኡጋርቴ አይደለህም አሁን ላይ የሚል ጭምር ሀሳብን እንደሰጡትና ተጫዋቹ እያሳየ የሚገኘው ፐርፎርማንስ እጅግ በጣም የወረደ እንደሆነ ጭምር እንደተናገሩት ነው የሚገለጸው። ና አሁን ሁለቱ ሰዎች አብረው የመስራታቸው ነገር በጣም ከባድ ሊሆን የሚችልበት እድል ና ምናልባት በጠራ አሊያ በክረምት ክለቡን ለቆ ሊወጣበት የሚችልበት እድል በጣም ሰፊ ነው ተብሎ እየተነገረ ይገኛል። አሁን ለአሰልጣኝ ሩበን አሞሪም ካሴሜሮን መጠቀምን ምርጫቸው አድርገዋል። የማኑኤል ኡጋርቴ ጉዳይ በማንቸስተር ዩናይትድ ቤት በጣም አጣብቂኝ ነገር ውስጥ እንደገባ ነው የሚነገረው። ዩናይትድ በቀጣይም የአማካይ ስፍራ ተጫዋቾችን ለማስፈረም በትልቁ እንቅስቃሴዎችን እንደሚያደርግ ይታመናል ና አሰልጣኝ ሩበን አሞሪም በዩራጓዊው ተጫዋች ማኑኤል ኡጋርቴ ምንም አይነት እንግዲህ እምነት እንደሌለው ነው አሁን ላይ እየተገለጸ የሚገኘው። የሰጡትን ማስተያየት ያንን የሚያመለክት እንደሆነ በርካቶች እየገለጹ ይገኛሉ። በዚህ ሳምንት መጨረሻ ማንቸስተር ዩናይትድ ወሳኝ የሚባለውን የላንክሸር ደርቢ ጨዋታን ከሊቨርፑል ጋር እንደሚያደርግ ይታወቃል። በሀገራችን ማንቸስተር ዩናይትድ እና አርሰናል በርከት ያሉ ደጋፊዎች ከመኖራቸው ጋር በተያያዘም በጣም ፉክክሩ በሀገራችን የጋለ ወይም ደግሞ በደጋፊዎች መካከል ያለው ነገር በጣም ትልቅ ነው እንጂ በእንግሊዝ ምድር ግን የላንክሼር ደርቢ ጨዋታም በጣም ትልቁ ደርቢ እንደሆነ ይነገራል። በማንቸስተር ዩናይትድ እና በሊቨርፑል መካከል የሚደረገው ጨዋታ እነዚህ ሁለት ክለቦች በጣም ተቀናቃኝነት አላቸው። ከድሮም ጀምሮ በንግድ ጭምር በከተማ ንግድና በትልልቅ ነገሮች ጭምር ሲፎካከሩ የነበሩ ከተሞች ናቸው፣ ማንቸስተር ከተማና መርሲሳይድ። እነዚህ ሁለት ክለቦች ደግሞ ጃይንት የሚባለው የእንግሊዝ ክለቦች ናቸው። ፕሪሚየር ሊጉን በርከት ያሉ ጊዜያቶችን በማንሳት በፕሪሚየር ሊጉ ሃያ ሃያ ጊዜ በማንሳት እንግዲህ ትልቆቹ ቡድኖች ናቸው። የአውሮፓ ቻምፒየንስ ሊግን በርከት ያለ ጊዜ ያሸነፉት የእንግሊዝ ክለቦችም እነዚሁ ናቸው። ሊቨርፑል በቀዳሚነት ይቀመጣል። ማንቸስተር ዩናይትድ ከዛ በኋላ የሚመጣ ስም ነው። ነገር ግን ሁለቱ ክለቦች ያላቸው ትንቅንቅ በጣም ሰፊ እንደሆነ ይነገራል እና ዕለተ እሁድ ምሽት 12 ሰዓት ከ30 ሲል የእነዚህ ሁለት ክለቦች ፍልሚያ ደግሞ የሚደረግ ነው የሚሆነው በማንቸስተር ዩናይትድ ቤት በኩል ሴኔ ላሜንስ በዚህ ጨዋታ ላይ በቋሚ አስተላለፍ ውስጥ እንደሚካተት ይጠበቃል። ምክንያቱም የኢንተርናሽናል ብሬኩ ከመጀመሩ በፊት በነበረው የመጨረሻው የፕሪሚየር ሊግ ጨዋታ ከሰንደርላንድ ጋር በነበረው ጨዋታ ላይ በቋሚ አስተላለፍ ውስጥ ተካቶ ጥሩ የሚባል ፐርፎርማንስን አሳይቷል። ከዛ በተጨማሪ ደግሞ በዚህ የውድድር ዓመት የመጀመሪያውን ክሊንሺትም ማንቸስተር ዩናይትዶች ያስመዘገቡት በዚህ በአዲሱ ግብ ጠባቂያቸው አማካኝነት እንደሆነ ይታወቃልና በዚህ ጨዋታ ላይም በቋሚነት ይሰለፋል ተብሎ ነው የሚጠበቀው ለእሁዱ የላንክሻየር ደርቢ ጨዋታ። ሴኔላሜንስ አንድ ምክር ተሰጥቶታል። ከብሔራዊ ቡድን አጋሩ እንዲሁ ደግሞ ከቤልጅማዊው የሪያል ማድሪድ የግብ ጠባቂ ስፍራ ተጫዋች ከቲቦ ክርቱዋ ምክር እንደተሰጠው ነው የተነገረው። አንፊልድ ሮድ በጣም አስቸጋሪ ስቴዲየም እንደሆነ ነግሮታል። ምናልባት ሴኔላሜንስ ወደ ሜዳ ሲገባ ለደጋፊዎች እንዲያጨበጭብም መንገር አለብኝ፣ ምክንያቱም እርሱ ለደጋፊዎች ሲያጨበጭብ በምላሹ እነርሱ ደግሞ ብርታቱን ይሰጡታል ሲል ጭምር ነው ቲቦ ክርቱዋ ስለ ሴኔላሜንስ ሐሳቡን እንደለገሰው የተነገረው። ቲቦክርቷ ስለ ላሜንስም ይናገራል። ላሜንስ ለማንቸስተር ዩናይትድ ያደረገው የመጀመሪያው ጨዋታ ለወደፊት ምን ሊያደርግ እንደሚችል ፍንጭ ያሳየበት ነው ሲል ቲቦክርቷ ይናገራል። ኳሶችን ክሮስ ሲደረጉ ለመውጣት የማይፈራ በራስ መተማመን ያለው ውጣት ግብ ጠባቂ ነው። ላሜንስ በዩናይትድ ቤት ለወደፊት ጥሩ ስራን እንደሚሰራ በጣም እርግጠኛ ነኝ ሲልም ጭምር ነው ቲቦ ክርቱባ የተናገረውም በዚህ ሳምንት መጨረሻ ላይም ፈታኝ ጨዋታ እንዳላቸው አውቃለሁ። በቋሚነት የሚጀምር ከሆነ ግን ሁሉም ነገር መልካም እንዲሆንለትም እመኛለሁ ሲልም ጭምር ነው። ቲቦ ክርቱባ ስለ ሴኔ ላሜንስ ሀሳቡን እንዲሁ ያጋረው። ሌላኛው ስለ ማንቸስተር ሲቲ ሊቀላቀል ስላለም ኬር ማክሚክ የተባለ አንድ ተጫዋችን እንመልከት ማንቸስተር ዩናይትዶችን ጨምሮ በብዙ የፕሪሚየር ሊግ ክለቦች ሲፈለግ የነበረው ታዳጊው የመሀል ሜዳ ተጫዋች ማክ ሚኪን እንግዲህ የመጨረሻ መዳረሻው ማንቸስተር ሲቲ ለመሆን መቃረቡ ነው እየተነገረ የሚገኘው ዩናይትድም ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንደነበረው የሚያሳዩ ዘገባዎች ሲወጡ እንደነበር እናስታውሳለን እና አሁን ላይ ተጫዋች ግን ወደ ማንቸስተር ሲቲ ሊቀላቀል እንደሆነ ተነግሯል ማንቸስተር ዩናይትድ ታዳጊውን የግሉ ለማድረግ የተቻለውን ሁሉ ቢያደርግም ነገር ግን ተጫዋቹ ውሃ ሰማያዊዎቹን ማንቸስተር ሲቲዎችን ለመቀላቀል ቁርጠኛ መሆኑ ነው እየተነገረ የሚገኘው ማንቸስተር ዩናይትድ በነገሩ ቅር መሰኘታቸው ሲገለጽ ይህ ታዳጊ ባለተሰጥኦ ተጫዋችን ለማስፈረምም እንዲሁ ደግሞ ከነበረው የበርካታ ክለቦች ፉክክር አንጻር ግን አለመገረማቸውን የተነገረው በመሆኑም ተጫዋቹ ሲቲን ለመቀላቀል መቃረሙን ተከትሎ ማንቸስተር ዩናይትድ ትኩረቱን ወደ ሌሎች ታዳጊዎች ለመዞርም መዘጋጀቱ ነው እየጠቀመ የሚገኘው በእርግጥ ማንቸስተር ዩናይትድ በቅርብ ጊዜያት በጣም ታዳጊ ተጫዋቾች ላይ ትኩረት አድርጎ እየሰራ እንደሚገኝ ይታወቃል። በራሱ አካዳሚ ውስጥ የሚገኙ በጣም ብዙ ታዳጊ ተጫዋቾችም አሉ፣ ወደፊት ኮከብ እንደሚሆኑ የሚጠበቁ እነ ጄጄ ጋብሪኤል ጭምር። ከዛ በተጨማሪ ግን ሌሎች ታዳጊዎችንም ለማስፈረም ሙከራዎችን እያደረጉ እንዳለ እናውቃለን። ከኢኳዶር እያስፈረሙት አንድ ተጫዋች እንዳለ ይታወቃል። የወደፊቱ እንዲሁ ሞይስ ካይሴዶ እያሉ የሚጠሩት እንግዲህ በርካቶች ክሪስቲያን አሮስኮ የተባለ ተጫዋችን ለማስፈረም ጥረት እንዳደረጉና እንድትሳካላቸው የምናስታውሰው ጉዳይ ነው። ሌላኛው ዲኤጎ ሊዮንን በቅርቡ ማምጣታቸው ይታወሳል። ሌሎችም ታዳጊዎች ያሉ በቡድናቸው ላይ በቅርቡ ደግሞ ሙሐመድ ደቦን የተባለ ተጫዋችም እንግዲህ ልምምዶችን በካሪንግተን እንዲያደርግም ፍቃድ እንድትሰጠውና የሙከራ ጊዜን እያደረገ እንዳለ በዚህ ተጫዋችም እንደወደዱት የሚያሳዩ መረጃዎች በትልቁ እየወጡ ነው። ታዳጊ ተጫዋቾች ላይ ትኩረት አድርገው እየሰሩ እንዳለ ነው ማንቸስተር ዩናይትዶች እየተገለጸ ምን የሚገኘው ከዩናይትድ ጋር የተያዙ ሁለት ጉዳዮችን እናንሳና የዩናይትድ ጉዳዮቻችንን እናብቃ። አንደኛው ጉዳይ ሮማዎች በማንቸስተር ዩናይትድ የጨዋታ ጊዜ እያገኘ ያልሆነን አንድ ተጫዋች ለማስፈረም ሙከራዎችን ሊያደርጉ እንደሚችሉ እየተገለጸ ይገኛል። በተለይ በዚህ የክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ የአጥቂ መስመሩን ማጠናከሩ ይታወሳል። ማቲያስ ኩኛ፣ ብሪያን ቤሞ እና ቤንጃሚን ሼስኮን በማስፈረም የአጥቂ መስመሩን ማጠናከሩን እናስታውሳለን። በዚህ ምክንያት ጆሹዋ ዝርክዚ ኔዘርላንዳዊው ተጫዋች የመሰለፍ እድሎችን እያገኘም አይደለም። በፕሪሚየር ሊጉም ይሁን በሌሎች ውድድሮች ላይ የመሰለፍ እድሎችን እያገኘ አይደለም እና ይህም ደግሞ በጣም ስጋት ውስጥ እንዳስገባው ይነገራል። ምክንያቱም ክረምት ላይ የዓለም ዋንጫ ይደረጋል። ስለዚህ በዚህ ዓለም ዋንጫ ውድድር ላይ ደግሞ በሮናልድ ኪውመን የኔዘርላንድ ብሔራዊ ቡድን ስብስብ ውስጥ ለመካተት ተጫዋቹ ራሱን ማሳየት እንዳለበት ነው የሚታመነው። እስካሁንም ጥሪ እየቀረበለት እንዳልሆነ ይታወቃል። በአጥቂ አማራጮች ውስጥ ደግሞ ኔዘርላንድ ጥሩ ጥሩ አማራጮች እንዳሏቸው ይታወቃል እና ያንን ቦታ ለማግኘት የግድ በቋሚነት ተጫውቶ ራሱን ማሳየት እንዳለበት በርካቶች ያምናሉ። ያንን ደግሞ በማንቸስተር ዩናይትድ ቤት ማድረግ እንደማይችል የተረዳ ይመስላል። በቋሚነት የመሰለፍ እድሉ በጣም ጠባብ እንደሆነ እየተመለከተን ስለሆነ ስለዚህ ወደ ሌሎች ክለቦች ሄዶ ራሱን ማሳየት ይኖርበታል። የጣሊያን ክለቦች እድሎቹን እየሰጡት ነው። በጥር ተጫዋቾች የዝውውር መስኮት እሱን ለማስፈረም ፍላጎት ያላቸው የጣሊያን ክለቦች ስማቸው እየተነሳ ነው። ዩቬንቱስን ሰምተናል። የሴስ ፋብሬጋሱ ኮሞ፣ አሁን ደግሞ የጃምፔሮ ጋስፔሪኒ ሮማ ይህንን ተጫዋች ለማስፈረምም እንቅስቃሴዎችን እያደረጉ እንዳለም እየሰማን እንገኛለን። ና በጥሬት ተጫዋቾች የዝውር መስኮት ይህንን ክለብ ለቆ ሊወጣ የሚችልበት እድል ና በትልቁ ደግሞ ራሱን ወደ አሳየበት ጣሊያን ሴሪኤ ሊመለስ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ሌላኛው ኑሱር ማዝራዊ በዕለተ እሁድ ከማንቸስተር ዩናይትድ እና ከሊቨርፑል ጋር በሚደረገው ጨዋታ ለማንቸስተር ዩናይትድ ግልጋሎቱን ለመስጠት ወደ ቡድን ስብስቡ ይመለሳል የሚል መረጃን ከማንቸስተር ዩናይትድ ጋር በተያዙም ለመረጃዎች ቅርብ ነው ተብሎ የሚነሳው ሳሙኤል ሉሆረስት ይህንን መረጃ እያጋራው ይገኛል። ስለዚህ ማንቸስተር ዩናይትዶች ኑሱር ማዝራዊን እሁድ ከላንክሸር ደርቢ ጨዋታ ላይ የቡድን ስብስባቸው ውስጥ ሊያካትቱት እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። እንግዲህ አርሰናል ቤት የምናነሳው ስለ ሚኬል ሜሪኖ ነው። ሚኬል ሜሪኖ በተለይ ለብሔራዊ ቡድኑ በጣም ትልቅ የሚባል ግልጋሎትን እየሰጠ እንዳለ እየተመለከትን እንገኛለን። ለሉዊስ ዴላ ፍዌንቴ የስፔን ብሔራዊ ቡድን ባለፉት ጨዋታዎች ላይ በጣም ጥሩ እንቅስቃሴዎችን እያሳየ ነው። የዓለም ዋንጫ ማጣሪያ ጨዋታዎች ከተጀመሩ ጀምሮ በሁለት ተጫዋቾች ብቻ ነው የሚበለጠው፣ ብዙ ግቦችን ለሀገሩ በማስቆጠር ሶስተኛ ደረጃ ላይ ተቀምጧል። እንግዲህ እንደምታውቁት ሚኬል ሜሪኖ ቲፒካል የምንለው ነምበር ናይን ወይም ደግሞ የዘጠኝ ቁጥር ተጫዋች አይደለም። ከአጥቂዎች ጀርባ የሚሰለፍ አይነት ተጫዋች ነው ነገር ግን ተደጋጋሚ ጊዜ በጭንቅላቱም በእግሩም ጎሎችን ማስቆጠር እንደሚችል በተደጋጋሚ እያሳየ ነው። ለስፔን ብሔራዊ ቡድን ደግሞ ይህንን በተደጋጋሚ ሲያደርገው ተመልክተናል። ትናንትና በማጣሪያ ጨዋታ ከቡልጌሪያ ጋር ስፔን ጨዋታ ነበራትና ይህንን ጨዋታ አራት ለዜሮ በሆነ ውጤት ማሸነፍ ችላለች። ሚኬል ሜሪኖም በተከታታይ ሁለት የግንባር ኳሶችን በማስቆጠር ሀገሩ ስፔንን በጨዋታው ላይ ጥሩ ነገሮችን እንድታደርግና ጥሩ ጅምር እንድትጀምርንም የመጀመሪያዎቹን ጎሎች በማስቆጠር ረድቷል። ከጨዋታው በኋላም የተለያዩ ሀሳቦችን ሰጥቷል። ነገር ግን ሚካኤል ሜሪኖ ለሀገሩ በጣም ጥሩ ነገሮችን እያደረገ እንዳለ ነው እየተመለከትን የምንገኘው። በአሁኑ ላይ ጥሩ አቋሞች ላይ በጥሩ አቋም ላይ ነኝ። በምሽቱ ጨዋታ ላይም በሚገባ ክፍተቶችን ስፈልግን ያመሸሁት። ያስቆጠርኩበትም ኳስ ደግሞ ባገኘሁት ጠባብ ክፍተት ውስጥ ነው። ባለፈው ጨዋታ ላይ ግብ ማስቆጠር አልቻልኩም ነበር። ዛሬ ግን ሁለት ግቦችን አስቆጠረ መውጣት ችያለው ሲልም ጭምር ነው የተናገረው። ሚኬል ሜሪኖ በዚህ ዓለም ዋንጫ ማጣሪያ ጨዋታ ለሀገሩ ስፔን ስድስት ጎሎችን ማስቆጠር ችሏል። በአጠቃላይ በዓለም ዋንጫው የማጣሪያ ጨዋታ ውድድሮች ላይ በግብ ክልል አካባቢ ደካማ መሆንን አልሻም። እናም ደግሞ ከዚህ የተሻለ ግቦችን ለማስቆጠርና የግብ ዕድሎችን አመቻችቶ ለማቀበልም ጠንክሬ እየሰራሁ ነው። አሁንም ቢሆን ሌሎች ነገሮች ላይ በጥሩ ሁኔታ እየተጓዝኩኝ ያለሁ ይመስለኛል። ጎሎችንም ማስቆጠሬን በዚሁ መቀጠል እፈልጋለሁ ሲል ይናገራል። ሁሉም ቡድን የራሱ የሆነ ጥንካሬና የጮት ስልት እንዳለው እናውቃለን። ቡልጋሪያዎችም በምሽቱ ጨዋታ ላይ የተሻሉ ነበሩ። በተለይም በግብ ክልል አካባቢ እነሱ ላይ እንከን ማግኘትና ሰብሮ መግባትም በጣም ከባድ ሆኖብን ነበር ያመሸ ነው የዓለም አጋንን የፐዝል ጨዋታ ነበር ያደረጉብን። ነገር ግን እኛም ጠንካራ ጎን ወደዚህ አይነት ነገሮችም አድርገን ሰብሮ መግባት እንዳለብን ማወቃችንና በጨዋታው ላይ ምን ያክል እድሎችን መፍጠር እንደቻልን ተመልክታችኋል። ጨዋታው ከተጀመረበት ደቂቃ አንስቶ የጨዋታው የበላይነት ነበረን። በዚህም ደስተኛ ሆነናል ብሏል። ዓለም ዋንጫውን ተቀላቅለናል ብዬ እርግጠኛ ሆኜ መናገር አልችልም። ገና ያልጨረስነው ሰፊ ስራ አለ። አሁን ትኩረት ግን በክለቤ ላይ እንደሚሆን እንግዲህ አስባለሁ። በቀጣይ ስለሚጠብቀኝ ስራ ለሀገሬ ደግሞ የቀጣዮቹ ወራት ላይ ስንመለስ ያኔ ማሰብ እጀምራለሁ። አሁን ግን ለክለብ በቀጣዩ ጨዋታዎች ላይ በደንብ ማሰብ ይኖርብኛል ሲልም ጭምር ነው እየተናገረ የሚገኘው ሚኬል ሜሪኖ ነው። ይህንን ሀሳብ እየሰጠም የሚገኘው ለአርሰናልም በጣም ጥሩ ነገሮችን እንደሚያደርግ በርካቶች ያምናሉ። ሌላኛው የምናነሳው ማክስ ዶመንን የተመለከተም ሀሳብ ነው። ማክስ ዶመን እንግዲህ እሱም ትናንትና ብሔራዊ ቡድኑ በተለይ የአንደር 19 የምንለው ብሔራዊ ቡድን ላይ ጨዋታ ነበራቸውና ትናንትና እሱም ጎል ማስቆጠር ችሏል። የተጫዋችም ለአርሰናልም እንዲሁ ደግሞ ለእንግሊዝ የታዳጊዎች ቡድንም በጣም ጥሩ የሚባል ፐርፎርማንስን እያሳየ የሚገኝ አይነት ተጫዋች ነው። ትናንትና ከጎረቤት ሀገራቸው ዌልስ ጋር ነበር ጨዋታቸውን ያደረጉት። ብሔራዊ ቡድኑም በወዳጅነት ጨዋታም 7 ለ0 በሆነ ውጤት ማሸነፍ ችሏል። ማክስ ዶመንም አራተኛውን ጎል ማስቆጠር የቻለው፣ ከዛ በተጨማሪ ግን በእንግሊዝ ከ19 ዓመት በታች ጨዋታ ላይም በ15 ዓመቱ ጎል ያስቆጠረ ብቸኛው ተጫዋች ነው። ከዚህ ቀደም በ ሪያን ሴሴኞን ተይዞ የነበረው ሪከርድንም የግሉ ማድረግ የቻለበትንና አዲስ ሪከርድን ያስመዘገበበት ጨዋታ ሆኗል። የቀድሞው የቶተንሃም ተጫዋች የአሁኑ የፉልሃም ተከላካይ ሴሴኞን ለእንግሊዝ ብሔራዊ ቡድን ከ19 ዓመት በታች ጎሉን ሲያስቆጠር እድሜው 16 ዓመት ነበር። አሁን ግን ይህ 25 ዓመቱ ተጫዋች እንግዲህ ሪከርዱ በ15 ዓመቱ ታዳጊ እንግዲህ ተይዞበታል ወይም ደግሞ አሁን ላይ ማክስ ዶመን ይህንን ሪከርድ መያዙ ነው እየተነገረ የሚገኘው። እሱም ለእንግሊዝ ብሔራዊ ቡድን የታዳጊው ቡድን እና ለአርሰናልም በጣም ጥሩ ጊዜያቶችን እያሳለፈ እንዳለ ነው እየተመለከተን የምንገኘው። የሊቨርፑልን ጉዳዮች ደግሞ ወደ እናንተ እናድርስ። ሊቨርፑል አንድ የተከላካይ ስፍራ ተጫዋች ለማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ሊቨርፑል በተለይ በዚህ የውድድር ዓመት የተመለከተ ነው፣ ትልቁ ክፍተቱ ጎሎችን በትልቅ እንግዲህ ጨዋታዎች ላይም ቢሆን በትንንሾቹም ቡድኖች ላይ ጎሎችን ሲያስተናግድ በተደጋጋሚ እየተመለከት ነው ነው። አንደኛ የተከላካይ ምርጫዎቻቸው ጠባውባቸዋል። ኢብራሂማ ኮናቴና ቨርጂል ቫንዳይክን እያጣመሩ እያጫወቱ ነው። ነገር ግን ተተክ ይሆናል ተብሎ የተመጣው ጂኦቫኒ ሊዮን በጉዳት ምክንያት ይህንን ቡድን ማገልገል እንደማይችል ተረጋግጧል። ስለዚህ እነሱን መተካትና ማሰረፍ የሚችል ትክክለኛ ተጫዋች የላቸውም። በተለይ ዘንድሮ የኢብራሂም አኮናቴ አቋም አጠያቂ እንደሆነ እየተመለከት ነው ነው የምንገኘው። ና ተጫዋቹ ይሄ የውድድር ዓመት መጨረሻ ደግሞ ኮንትራቱ ማለቁ ሲታሰብ ደግሞ ሊቨርፑል በትክክልም የተከላካይ ስፍራ ተጫዋች ማስፈረም ያለበት እና ቡድኑን በደንብ ማጠናከር ያለበት ጊዜ ላይ እንደሆነ ይታመናል። ባለፉት ሶስት ጨዋታዎች በፕሪሚየር ሊግ ና በቻምፒየንስ ሊግ ባደረጋቸው ባለፉት ሶስት ጨዋታዎች ላይ ሽንፈት እንደገጠማቸው ይታወቃል። ና በክሪስታል ፓላስ ተሸነፉ። ከዛ ደግሞ በጋላት ሳራይ ከዛ በመቀጠል ደግሞ በቸልሲ ሶስት ጨዋታዎች ላይ ሽንፈት ገጥሟቸዋል። ስለዚህ ይህንን ነገር ለማስተካከል የተከላካይ መስመሩን መገንባት በትልቁ የሚታሰብበት ጉዳይ ይሆናል ተብሎ ይታሰባል። ሊቨርፑል ከሚመለከታቸው ተከላካዮች መካከል አንደኛው ማርክ ጉሂ እንደሆነ ይታወቃል። በክረምቱም ይህንን ተጫዋች ለማስፈረም ከጫፍ ደርሶ የነበረበትን አጋጣሚ እናስታውሳለን። ነገር ግን በመጨረሻው ሰዓት ዝውሩ መክሸፉን እናስታውሳለን። አሁን ላይ ግን አንድ ተከላካይ ለማስፈረምና ይህ ተከላካይ ደግሞ ለቨርጅል ቫንዳይክ የረጅም ጊዜ ተተኪ አድርገው እያሰቡት እንደሚገኙ ነው ከወደ ጀርመን እየወጣ የሚገኘው መረጃ የሚያሳየው። በተለይ ከጀርመን በሚወጡ መረጃዎች ላይ በጣም ታማኝ ነው ተብሎ የሚጠቀሰው የጀርመኑ ሚዲያ ቢልድ የተባለው መረጃ ምንጭ ዛሬ ይፋ እንዳደረገው ከሆነ ሊቨርፑል አንድ የቦሪሲያ ዶርትመንድ ተከላካይ ለማስፈረም ፍላጎት አለው። ይህ ተጫዋች ኒክ ሾልተር ቤክ እንደሆነ ነው መረጃዎች እያሳዩ የሚገኙት። ስለዚህ ኒኮ ሽሎተር ቤክን ለማስፈረም የአንፊልዱ ቡድን እንቅስቃሴዎችን ማድረግ መጀመሩ እየተገለጸ ነው። በቀጣይ የቨርጂል ቫንዳይክ የረጅም ጊዜም ተተኪ አድርገው እየተመለከቱት እንዳለ ነው በርካቶች የሚያምኑት። ከሊቨርፑል ጋር በተያዘ ሌላኛው የሚነሳው የአሌክሲ ማካሊስተር ጉዳይ ነው። አሌክሲ ማካሊስተር ከአሌክዛንደር ኢሳክ ጋር ተመሳሳይ ሂደት ውስጥ እንዳለ በርካቶች ያምናሉ። ምክንያቱም እነዚህ ሁለት ተጫዋቾች በቅድመ ዘመን ውድድር ላይ አልተሳተፉም። አሌክሲ ማካሊስተርም ቢሆን በቅድመ ውድድር ዘመን ዝግጅቶች ላይ እንዳልተሳተፈም በርካቶች ያነሳሉ። ስለዚህ በጨዋታ ላይ የአካል ብቃት ከፍተኛ ተጽዕኖችን አሳድሮባቸዋል ተብሎ ነው የሚታመነው። ነገር ግን እነዚህ ሁለት ተጫዋቾች ከኢንተርናሽናል ብሬኩ እረፍት በኋላም አሁን ወደ አቋማቸው ይመለሳሉ ተብሎ ይታሰባል። ትላንትናም ማካሊስተር ለአርጀንቲና ብሔራዊ ቡድን ጎል ማስቆጠሩን ተመልክተናልና በቀጣይ ጨዋታዎች ላይ በሊቨርፑል ቤትም ጥሩ ነገሮችን ማድረግ ይችላል ተብሎ ይታሰባል። አሌክዛንደር ኢሳክም አሁን ላይ ትላንትና ስለጠናቀቀው የኢንተርናሽናል ብሬኩ በኋላ በሚደረጉ ጨዋታዎች ላይ ጥሩ ግልጋሎቶችን ለሊቨርፑል ይሰጣሉ ተብሎ ይታሰባል። ነገር ግን አንዳንድ ጥናቶች እንደሚያሳዩት ከሆነ የሊቨርፑሉ ተጫዋች አሌክዛንደር ኢሳክ ቢያንስ እንግዲህ ወደ ትልቁ አቋሙ እንዲመለስ አሁንም ጊዜያቶች እንደሚያስፈልጉትና ሁለትና ሶስት ሳምንታትም መታገስ እንደሚጠበቅባቸው ነው ለሊቨርፑል ደጋፊዎች እየገለጹ የሚገኙት። በቀጣዮቹ ጨዋታዎች ግን ራሱን ለማግኘት ጠንክሮ እንደሚሰራ ነው እየተነገረም የሚገኘው። የሊቨርፑል ባለቤቶች ኤፍ ኤስ ጂ ክለቡን የተረከቡበትን አስራ አምስተኛ ዓመት እያከበሩ ይገኛሉ ተብሏል። እኛን ስለተቀላቀላችሁ እናመሰግናለን። በዚህ ቡድን በሁሉም ከፍታና ዝቅታዳ ደረጃ ላይ ስላመናችሁንና የሊቨርፑል እግር ኳስ አካልም እንዲሁ መሆንና ምን ማለት እንደሆነም ስላሳያችሁን እናመሰግናለን ሲሉ ጭምር ነው መልእክታቸውን እያስተላለፉ የሚገኙትና ለዚህ ቡድንም አሁንም በትልቁ መስራት እንደሚፈልጉ ጭምር እየተናገሩ ይገኛሉ በትልቁ መስራትም እንደሚፈልጉ ጭምር ነው ዘገባዎች እየወጡ የሚገኙት። ሌላኛውና የመጨረሻው የሊቨርፑል መረጃችን የሆነው አሁንም ቢሆን ማርክ ጉሂን ለሊቨርፑል እንደሚፈረም እርግጠኛ ነኝ። አሁንም ይህ ሂደት ያለ ይመስለኛል ሲል ጭምር ደግሞ ሲል የተናገረው ዳቪድ ላይንች ነው። በርካቶች አሁን ላይ የማርክ ጉሂ የዝውውር ጉዳይ ላይ ከሊቨርፑል ጋር አሁንም ስለመቀጠሉ በጣም አጠያቂ አድርገው እየተመለከቱት ነው የሚገኘው ምክንያቱም ማርክ ጉሂል ለማስፈረም የሚፈልጉ በርከት ያሉ ክለቦች አሁን ላይ በተለያዩ አህጉራት እየመጡ ነው። በተለይ በስፔን እንዲሁ በጣም ተፈላጊ እንደሆነ እየተገለጸ ነው። የስፔኖቹ ክለቦች ሁለቱ ሪያል ማድሪድ እና ባርሴሎና ማርክ ጉሂል ለማስፈረም ትልቅ ፍላጎት እንዳላቸው የሚያሳዩ ዘገባዎች በትልቁ እየሰማን እንገኛለን። የጀርመኑ ክለብ ባየር ሚኒክ የፈረንሳዩ ፓሪሰን ዠርሜንን ጨምሮ ሌሎችም ትልልቅ የሚባሉ የእንግሊዝ ክለቦችም ይህንን ተጫዋች ማስፈረም ፍላጎታቸው ነው። አንደኛ የተጫዋች በነጻ የሚገኝ ነው። በክረምቱ በነጻ ዘወር ስለሆነ ተጫዋች የሚገኘው በትልቁ ይፈልጉታል። በአጠቃላይ አንዳንድ መረጃ ምንጮች እንደሚጠቁሙት ከሆነ አስር ያክል ክለቦች የዚህ ተጫዋች ላይ ትልቅ ፍላጎት እንዳላቸው የሚያሳዩ ሪፖርቶች ናቸው የወጡትና ሊቨርፑል ባለፈው የክረምት የተጫዋቾች የዝውር መስኮት እንዳገኘው እድል በሚቀጥለው የክረምት የተጫዋቾች የዘውር መስኮት ያንን እድል በቀላሉ ያገኘዋል ብሎ ማሰብ በጣም ከባድ ነው። ምክንያቱም ትልልቆቹ ክለቦችም ይህንን ተጫዋች ለማስፈርም ፍላጎት ስላላቸው እንደውም የሪያል ማድሪድ አንዳንድ ሰዎች ኢብራሂም አኮናቴን በነፃ ከማምጣት ይልቅ ማርክ ጉሂን በነፃ ማምጣትን እንደሚመርጡ ጭምር ይነገራል። ምክንያቱም ኢብራሂም አኮናቴ ዘንድሮ እያሳየ የሚገኘው አቋም አጠያቂ እንዲሆን አድርጎታልና በማርክ ጉሂ ዝውር ላይ ትልቅ ፉክክር እንዳለ ቢታመንም ዳቪድ ላይንቺ ግን አሁንም ቢሆን እርግጠኛ ነኝ ማርክ ጉሂ የሚፈርመው ለሊቨርፑል ነው ሲል ጭምር ነው ሀሳቡን የሰጠው። የቸልሲን ጉዳዮች ደግሞ እናንሳ። ኤስቴቫኦ ዊሊያን በቸልሲ ብዙ ደቂቃዎችን ቀስ በቀስ እያገኘ ይሄዳል ሲል ይናገራል ኒዛር ኪንሴላ ለቢቢሲ ስፖርት ሲናገር፣ እንግዲህ ሀሳቡን እንደሰጠው ከሆነ እውነቱን ለመናገር ገና በአስራ ስምንት ዓመቱ አሁን በተሰጡት እድሎች በጣም ይደሰታል ብዬ አስባለሁ። ገና ደግሞ ቀስ በቀስ በጣም ብዙ እድሎችን እያገኘ እንደሚሄድም በሙሉነት በእርግጠኝነትም መናገር ይችላለሁ ሲል የቢቢሲ ስፖርቱ ተንታኝ ሀሳቡን እየሰጠ ይገኛል። ፓትኔቪንም ስለ ኤስቴቫ ዊሊያን አንዳንድ ሀሳቦቹን እያጋራም ይገኛል። ከሳምንት በፊት በቸልሲና በሊቨርፑል ጨዋታ ላይ ነበርኩኝ። እናም ደግሞ ኳሱን ወደሱ በሄደ ቁጥር በስቴዲየም ውስጥ ያለው ጩኸት ከሌሎች ተጫዋቾች ሁሉ የተለየ ነው። ደጋፊው እጅግ በጣም እንደሚወዳውም ተረድቻለው ሲል ጭምር ይናገራል ፓትኔቪን። ይህ በጣም የሚያስደንቅ ነው። ብዙዎች ምንም ምን ያክል ምን ማድረግ እንደሚችልም ያውቃሉ ማለት ነው ይህንን ማድረግ ደግሞ ሌሎቹ አይችሉም። ስለዚህም ጥሩ አጀማመር አድርጓል። ነገር ግን እሱ የፈለገውን መሆን የሚችል ገና ታዳጊ ልጅ ነው። በማይታመን ሁኔታ በጣም ጥሩ ተጫዋች እንደሆነም እያስመሰከረ ነው ሲል ጭምር ይናገራል። ፓትኔቪን ይቀጥልና ኤስቴቫ ዊሊያን በትክክልም የጠበኩት አይነት ተጫዋች ሆኖ አግኝቼዋለሁ። ከምርጦቹ አንዱ ሲሆን ይችላል ብያስባለሁ። ከ18 ዓመትም ልጅ ብዙ ነገሮችን መጠበቅ ከባድ ቢሆንም ነገር ግን እሱ የሚያስፈልገው ነገር ሁሉ አለው። ከኔማር ቀጥሎ ከብራዚል የመጣ ድንቅ ባለተሰጥኦ ተጫዋች እንደሆነም እየተመለከትኩኝ ይገኛለሁ ሲልም ጭምር ነው ፓትኔቪን እየተናገረ የሚገኘውና በርካቶች ለታዳጊው ብራዚላዊ ኤስቴቫው ዊሊያን አድናቆታቸውን እየሰጡ ይገኛሉ። ለብራዚል ብሔራዊ ቡድንም ባለፉት ጥቂት ጨዋታዎች ላይ በቋሚነት ተሰልፎ እየተመለከት ነው እንገኛለን። ለብራዚል ብሔራዊ ቡድንም በዚህ ወጣት ዕድሜውም በደንብ አገልግሎቶችን መስጠት እንደሚችልና በቀጣዩ የዓለም ዋንጫ ላይም በካርሎ አንቸሎቲ ስብስብ ውስጥም ሊካተት የሚችልበት እድሉ በጣም ሰፊ እንደሆነ ጭምር ነው እየተገለጸ የሚገኘው። በርካቶች ኤስቴቫ ዊሊያን የብራዚል የወደፊቱ ተስፈኛ ተጫዋች ሳይሆን አሁንም የብራዚል ኮከቡ ተጫዋች ነው ብለው ደግሞ እያነሱ ይገኛሉ። ወደፊት ሳይሆን አሁንም ጭምር ኮኮብ ነው የሚሉ አይነት ሀሳቦችን ነው እያነሱም የሚገኙት። ሌላኛው ከቸልሲ ጋር የሚነሳው የመጨረሻው መረጃም ማትላው ያወጣው መረጃ ነው። ለቸልሲ መረጃዎች በጣም ቅርብ እንደሆነ ይነገራል። ማትላው ዌስሊ ፎፋና እና ሮሚዮ ላቪያ በሳምንት ሶስት ጨዋታዎችን የሚጫወቱበት ሁኔታ አይታየኝም፣ ያለማቋረጥ እየተፈራረቁ ይጫወታሉ ብዬ አስባለሁ ሲል ጭምር ነው ማትላው የተናገረው። እነዚህ ሁለት ለጉዳቶች በጣም ተጋላጭ የሆኑ ተጫዋቾች እንደሆኑ እየተመለከትን እንገኛለን። ዌስሊ ፎፋናም ቢሆን ተደጋጋሚ ጉዳቶች እየገጠሙት ያለ ተጫዋች እንደሆነ ተመልክተናል። ሌላኛው ሮሚዮ ላቪያ ከመጣበት ከሳውዛምተን ከመጣበት ጊዜ ጀምሮ ተደጋጋሚ ጉዳቶች እየገጠሙት ነው። ለቸልሲ በወጥነት በርከት ያሉ ጨዋታዎችንም በተደጋጋሚ ማድረግ ያልቻለም ተጫዋች ነው። ነገር ግን ሜዳ ላይ በሚኖርበት ሰዓት ግን ለቸልሲ በጣም ወሳኝ ተጫዋች እንደሆነ ግን የሚያሳይባቸው አጋጣሚዎችን እየተመለከተን ነውና፣ እነዚህ ሁለት ተጫዋቾችን ጉልበታቸውን እየቆጠቡ ቼልሲዎች እንዲጠቀሟቸው ነው ማትላው ሀሳቡን እያጋራ የሚገኘውና እየተፈራረቁ ነው መጫወት ያለባቸው በወጥነት ለረጅም ሳምንታት በሳምንት ሶስት ጨዋታዎችን ጭምር እያደረጉ መጠቀም በጣም ከባድ ነው የሚሆነው ሲል ሀሳቡን አጋርቷል። የመጨረሻ መረጃችን እናድርገውና፣ የስዊድን ብሔራዊ ቡድን አሰልጣኙን ማሰናበቱ ይታወሳል ዳህል ቶምሰንን ማሰናበታቸው ይታወሳል። የስዊድን ብሔራዊ ቡድን በተለይ በዓለም ዋንጫ ማጣሪያ ጨዋታዎች ላይ ያመጧቸው በጣም መጥፎ የሚባሉ ውጤቶች ይህንን አሰልጣኝ እንዲሰናበትም ምክንያት እንደሆነ የሚታወቅ ጉዳይ ነው። ምክንያቱም የስዊድን ብሔራዊ ቡድን የኮከብ ተጫዋቾች ስብስብ ነው ብሎ ማንሳት ይቻላል። በተለይ በማጥቃቱ በኩል ቪክተር ዮኬረሽና አሌክዛንደር ኢሳክን የመሰለ የማጥቃት ጥምረት ያለው ቡድን በስድስት ያክል ጨዋታዎች ያስቆጠረው ሁለት ጎል ነው ብሎ ማንሳት በጣም ከባድ እንደሆነ በረካቶች ያምናሉ። ስለዚህም በምድቡም ደግሞ በአንድ ነጥብ የመጨረሻው ደረጃ ላይ ነው የምትገኘውና በቀጣዩ የዓለም ዋንጫ ላይ የመሳተፍ እድሏም በጣም ጠባብ እንደሆነ ተመልክተናል። ስለዚህ የስዊድን ብሔራዊ ቡድን አሰልጣኙን ማሰናበቱ ይታወሳል። በዛ ምትክ ደግሞ ማንን ይቀጥራል የሚሉት ጉዳዮች በጥያቄነት እየተነሱ ነው። የስዊድን እግር ኳስ ፌዴሬሽን ብሔራዊ ቡድን ያስመዘገበውን ውጤት ተከትሎ አሰልጣኙን ማሰናበታቸው ይታወሳል። በቅርቡ ደግሞ አዲስ አሰልጣኝ እንደሚሾሙ የሚጠበቁት ስዊድኖች አሰልጣኝ ግርሃም ፖተርን ቡድኑን መረከብ እንደሚፈልጉ ነው እየተነገረ የሚገኘው። የስዊድን እግር ኳስን በጣም ወደዋለሁ የሚሉት ግርሃም ፖተር ብሔራዊ ቡድኑን ማሰልጠን ለእኔ ትልቅ እድል ነው ሲሉ ጭምር ይናገራሉ። የስዊድን ብሔራዊ ቡድንን ማሰልጠን ለእኔ ልዩ ስሜት አለው፣ ለስዊድን የተለየ ፍቅርም አለኝ ሲሉ ነው አሰልጣኝ ግርሃም ፖተር የተናገሩት። ይህ አሰልጣኝ ግን የቁልቁለት ጉዞ በጣም አስገራሚ እየሆነ እየመጣ ይገኛል። ምክንያቱም በብራይተን በጣም ተስፋ የሚጣልባቸው አሰልጣኝ እንደነበሩና ብራይተን አሁን ላለው ቁመና በትክክል የሰሩትም ግራሃም ፖተር እንደሆነ በርካቶች ያነሳሉ። በብራይተን ባሳየው ድንቅ አቋምም የተነሳ ነው ቼልሲ በአሰልጣኝነት የቀጠራቸው አሰልጣኝም አድርጎ ከቀጠራቸው በኋላ ውጤቶች ሊመጡ አልቻሉም። ከቸልሲም ተሰናበቱ። ከዛ በኋላ ያለ ስራ እንግዲህ ረጅም ጊዜያቶችን ቆይተው ነበር። ከዛ እንዲሁ ዌስትሃም ዩናይትድን በአሰልጣኝነትም ይዘው ነበር። እዛም ደግሞ ጥሩ ውጤቶችን ማምጣት አልቻሉም። በዚህ የፕሪሚየር ሊግ የውድድር ዓመትም ከተሰናበቱ ጥቂት አሰልጣኞች መካከል አንደኛው ናቸው ግርሃም ፖተር እና አሁን ደግሞ ከክለቦች የርቀው ብሔራዊ ቡድን ለመያዝም ጥያቄዎችን እያቀረቡ ነው የሚገኙት የስፔን ብሔራዊ ቡድን የስዊድን ብሔራዊ ቡድንን ማሰልጠን እፈልጋለሁ። ብሔራዊ ቡድንን በጣም ወደዋለሁ። እማደንቀውም ብሔራዊ ቡድን ነው። እምወደውም ሀገር ነው ስዊድን ሲል ጭምር ሃሳቡን ሰጥቷል እና በቀጣይ የስዊድን ብሔራዊ ቡድን አሰልጣኝ ለመሆንም ፍላጎት እንዳላቸው ጭምር ነው እየተነገረ የሚገኘው። በአጭር ጊዜ ውስጥ ከትልቅ ከፍታ ነው እንግዲህ አሁን ላይ ዝቅ እያሉ የመጡት። በቀጣይ የስዊድን ብሔራዊ ቡድን ለማሰልጠን ግን ፍላጎት እንዳላቸው ይፋ ተደርጓል። የስዊድን እግር ኳስ ፌዴሬሽን በቀጣይ የሚወስነው ውሳኔ ይጠበቃል። ልክ እንግዲህ አሰልጣኝ ግርሃም ፖተርን ይቀጥራቸዋል ወይ በቀጣይ የሚታይ ጉዳይ ነው የሚሆነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁ ከኛ ጋር ስለነበር እጅግ እጅግ ከልብ አድርገን እናመሰግናችኋለን። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። በነገው ጠዋት በሚኖረው ፕሮግራማችን እንገናኛለን። ፏርባሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ስመራ ከእናንተ ጋር ቆየሁኝ። መልካም ምሽት እንዲሆንላቸውም ነው በአክብሮት የምመኘው።